አሰላሙ አሌይኩም ወራህመቱላህ ሰላም ጤና ይስጥ ሊውድ ቤተሰብ እንዴት ናችሁ? ዛሬ የምንሰራው ሾርባ በጣጥስ ነው። መጀመሪያ ድንቹን ሙካባት ከትፋችሁ ድስቱ ላይ አርጋችሁ አምሳችሁ ትመልሱና ሳህል ላይ ታረጓተላችሁ። እዚህ አንድ ራስ ሽንኩ፣ ሁለት ፍስ ቱም በጣጥስ ሙካባት ዘጋ ይከተፍ ነው አለ ይሄ በደንብ ጥብስ ተሲልላችሁ የምንሰራው ሾርባት በጣጥስ ነው የሚያስፈልጉን ግብአቶች ሶዶር ድዣሽ በጣጥስ እንደምትፈልጉት ጀዘር አንድ ኦልባ በቆሎ እና ደግሞ ይሄ አንድ ካሳ ክሬም መተከፍ ነው። ማጂ ፍልፍለ ሲወጥ ጨው። መጀመሪያ ዶሮዋን ምካባት ከጠበስ ጠበስ አድርጋችሁ ታወጣታላችሁ። ዘው ድስቱ ላይ ሽንኩርት አንድ ራስ ነጭ ሽንኩርት ነጭ ሽንኩርት እና ሽንኩርቱ እንደዚህ ሲሆን በጣጣሱን ጣጣሱ ይስበሰልሲ ውሀችሁን ትጨምራላችሁ። እንደዚህ ሆናለ ብችየ ውሃ መጨመር ነው እንደምትፈልጉትና እንደ በጣጠሱ ብዛት። ይሄ ሲበስል በከላጥ እንፈጨውና ከዛ ደግሞ ሌላውን የምንፈልገውን በቆሎውን፣ ጀዘሩን እና ክሬማውን እናደርጋለን። መጨረሻ ላይ ኩዝባራ ወይም በግዶንስ እንደ ፍላጎታቸው የምትፈልጉት ቅማ ፍልፍል አስወጥ ብቻ ነው። እናንተ የፈለጋችሁትን ቅማም መጨመር ትችላላችሁ። ድኞቹ ተፈጭቷል። በሰለ በፈለጋችሁ ኸላት ትፈጩታላችሁ። እዚ ጋራ ዶሮዋን በፊት ጠበስጠበስ ያረግናትን ትንሽ ሳሳ ታረጉትና ዶሮዋን ታረጉትታላችሁ። በቆሎ ክሬማተልካፍ አንድ ብርጭቆ ማይ ፍልፍላ ሰወል ውሃ ሊያስጨምረው ስለሚችል ጨው፣ እናንተ እንደ ሾርባው ብዛት። መጨረሻ ላይ ኩዝባራ አድርጋችሁ በጣም ቆንጆ እና የሚጣፍጥ ሾርባ ነው። ሁላችሁም ሞክሩት። ከሾርባ ትዱራ ይበልጣል። በጣም ቆንጆ ነው፣ ጣፋጭ ነው። ሞክሩት።